ሰላም ጤና ይስጥልኝ፣ የተከበራችሁ የትዝታ ቤተሰቦች እንደምን አላችሁ? ከኔጋ ሁሉ ሰላም ነው አልሐምደሊላ። ባላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬ በሌላ ቪዲዮ ተመልሰን ተገናኝተናል ማለት ነው። ይህም አስር ኬ መግባታችንን ምክንያት በማድረግ ለየት ያለ ፕሮግራም አዘጋጅቻለሁ ማለት ነው። ከቻናል ቤተሰቦች መካከል የሆኑት አስር ኬ ስለገባሁ በኬክ ማክበር አለብህ ብለው በመቀጠል ሶስቱ የቻናሌ ቤተሰቦች በነገራችን ላይ ኬክ ቆርሼ እንዳከብር እንዲሁም ደግሞ

ቤተሰቦች እንግዲህ ትዝታ ቤተሰቦች ባህልም ደግሞ የማዳም ከማሞች ሁላችሁም ያው በጣም የእኔ ስኬት ብቻ አይደለም፣ ይሁናችሁ ወይም ደግሞ የእናንተ ስኬቱ የእናንተ ስኬት ነው የሚመስለው። አስር ሺህ እስከምንደርስ ድረስ በሁሉ ነገር ከጎኔ ስለነበራችሁ አይዞህ፣ በርታ፣ አስተባባሪ በዚህ ደረጃ ስለበቃሁ እጅግ በጣም አመሰግናለሁ። ይቀጥላል። ሁላችንም ከስኬት ደረጃ እንደምንደርስ አልጠረጠርም። ሁላችንም እንበርታ፣ ጠንክረን እንስራ። ለሌሎችም ደግሞ እኛ አድገን እኛ ተለውጠን ለሰዎችም እኛ ትልቅ ጉዞ ደርሰን ለሰዎችም የምንደርስ ለሰዎች የምንተርፍ ፈጣሪያችን ያግዘን። ለማንኛውም ስለሁሉም ነገር እጅግ በጣም አድርጌ አመሰግናለሁ ማለት ነው። ሰርፕራይዝ ያደረጋችሁኝ ማለት ነው እኔ ማክበር ያለው ባላሰባችሁት መንገድ እናንተ ሰዎች ባልተበብ መንገድ ሰርፕራይዝ አድርጋችሁኛል ረጅም እድሜና ጤና ይስጥልኝ እጅግ በጣም አንጀር በጣም መላው የትዝታ ቤተሰቦች የማዳም ከዋቦች መግለጽ

እና በረከቱ እንደ ማለት ነገር እና ከበድ አስር ሺህ ነውዛ። አመሰግናችኋለሁ ስለ ኬክ እንድቆርስም ስላደረጋችሁ፣ እንዲሁም ደግሞ ለበረከታችሁ ስጦታ እጅግ በጣም አድርጌ ከልብ ከልቤ ላመሰግናችሁ እወዳለሁ ባላችሁበት ሁሉ እድሜ እና ጤና አብዝቶ ይስጥልኝ። ከክፉ ነገር አላህ ይጠብቃችሁ። በዙሪያችሁ ሁሌም ደስታ አይጥፋ። ኑሯችሁ በደስታ የተሞላ ያደርግልኝ። አላህ በሰላም ለሀገራችሁ ያብቃችሁ ከምትወዱት ቤተሰቦቻችሁ ዘመዶቻችሁ እንዲሁም ላምቦን ለሀገራችሁ እያብቃልኝ ማለት እፈልጋለሁ። እንግዲህ የቻናል ቤተሰቦች ሁላችሁም ከልብ እንድታመሰግኑልኝ እፈልጋለሁ ማለት ነው። በስተ መጨረሻ ሁላችሁንም የቻና ላይ ቤተሰቦች ለዚህ ስኬት ስለበቃሁኝ ስለበቃችሁኝ እጅግ በጣም አርጌ ከልብ ከልብ አመሰግናችኋለሁኝ። ሁሌም የድምና ጤና እመኝላችኋለሁ ማለት ነው። ከክፉ ነገር አላህ ይጠብቃችሁ። ሁላችሁም ለሀገራችሁ ለቤተሰቦቻችሁ ለዘመዶቻችሁ ያብቃችሁ ማለት እፈልጋለሁ። እንዲሁም ደግሞ ሀገራችንም ሰላም እያደርግልን፣ በቀጣይ እንግዲህ ተረባርበን ሁላችንም ጉዟችን ይቀጥላል ማለት ነው። መተጋገዛችን መደጋገፋችን ይቀጥላል። እርስ በርስ መማወራችን ይቀጥላል ሁላችንም ደግሞ ትልቅ ደረጃ እንድንደርስ ፈጣሪ ያግዘን ለማለት እወዳለሁ። የዛሬ ቪዲዮ እንግዲህ በጠቀላይ ያው ይህንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። አመሰግናለሁ።